እንደ ሻኪራ አይ ገርምሻ ለበስከ እኔ ግን ያበሻ አንዱ ሁሉንም ሰታይ ወድቋል ወድቋል ትላላችሁ። ያልወደቀ የማን ነው ታዲያ? እኔ አይቼ አላውቅም። አሁን የጀለስ ጥሩ እኮ ነው ያለው መጥፎ ነው እንዴ? አይደለም እኮ ጥሩ እኮ ነው። እግዚአብሔር እንዲህ ስላቀራቀረች ነው እንጂ ጥሩ ላይ ነው ያለው እኮ። ወደቀ ወደቀ ብላችሁ ተሻማቀቁ እናችሁና እስቲ ቤቲ ወደ ኋላ አሁን አንዴ የምር አልወደቀም እኮ ጉንበስ ስላለችኝ የምር ሮባ እንዴት ነው ሁሉንም ወደቀ ወደቀ ብላት ትንሽ እኔ ከኢትዮጵያ የኢትዮጵያ ብዙ ካየሁት ውስጥ ግራ የገባኝ ምንድን ነው የኢትዮጵያ ሴቶች ጡት ጠንጋራ ነው አብዛኛው እኔ ጌማ ልጫወት ሜን ያለ ስማ ላስገባ እንደ አራት አታስገቢ አንዱ ወደዛ አንዱ ወደዚህ አያል እንጂ አሁን የእሷም በቸርነቱ እንዲታጥፎ ለተሸርቶ ሆነ እንጂ ልክ ብታወልቀው አንዱ ወደዛ ነው የሚያየው አንዱ ወደዚህ ነው የሚያየው እሱ ነው ትንሽ አበሻ ሴቶች ላይ እንጂ አለ ጥሩ ጥሩ ምንድን ነው እንደዛ የሚሆነው ጄኔቲክ ነው ምንድን ነው አሁን ራሱ እኮ ወደዛ ወደዚህ ብሏል እኮ ቤቲ ከና እናራቅራቅ ሲሉ ነው አሪፍና። እኮ አንዱ አይዋደዱም፣ አንዱ ወደዚያ ያል፣ አንዱ ወደዚያ ያል፣ ይቀናናሉ። እውነት ብቻ አታጭሽ። የእሱን ነገር ተይ። ስንት 300 ሺ ላስገባሽ። አረ እኔ እራሱ አራት መቶ ሺህ ገብቼ አሁን ደስ ብሎኛል። ከእንግዲህ ስልኬን አውጣለሁ ያገኘሁትን ነገር እየቀረስኩ ፖስት ማድረግ ነው። ምግብ ስለላ ማስታወቂያ ወዲያው። ስርት ሰርት ምን ሰርት 400 ሺ እስከገባ ነበር የጠበቁ። ከእንግዲህ ሴቶችን ይዤ እሄዳለሁ። ፉድ ሪቪው በቃ የኔ አሁን አሁን ዛሬ አንቺ አዲስ አበባ የለሽም እንጂ፣ አሁን ለነገ ፉድ ሪቪው ይዣት የሚሄደው አንድ ሴት አስፈልገ ማለት። በቃ በየቀኑ ምግብ ስበላ ትወስዳለህ። እዚህ ብትሆኝ ጋብዝሽ ነበር። ነገ ግን የጾሙን ባይሆን በርገር ምናምን መብላት የምትፈልግ ካለች ምን መሰላችሁ፣ ለሚዲያ የምትሆኑ ሴቶች ነገ አግኝቼ ግን ቪዲዮ ትቀርጻላችሁ። ነፃ ነው፣ ብር የለውም። በነፃ ከበላችሁ ይበቃችኋል። ቪዲዮ ስም ደግሞ ትቀረጻላችሁ፣ አብራችሁ ከኔ ጋር ትመለሳላችሁ። ግን ለሚዲያ የሚሆን ፊት ያላችሁ ኮንታክት አድርጎ። ለሚዲያ ማይሆን ፊት እንትን አለ ጋጦጥ የሆነ ፊት ማይሆን ፎሎወር የሚያስቀንስ ፊት ያላችሁ አላችሁ፣ እንደሱ አይነት ሴቶች ሌላ የእርዳታ ምናምን ቪዲዮ ስንሰራ ትገባላችሁ። የእርዳታ ቪዲዮም ለመስራት ስላሰብኩ ሰው እየበላበት ስለሆነ ለእርዳታ ምናምን ሲሆን ይሄ ጋጦጥ ቸነፈር ምናምን ፊት እንደዛ ትገባላችሁ። አሁን ቆንጆ ቆንጆ የሆናችሁ ምግብ ስንበላ ሳጎርሳችሁ ስታጎርሱ፣ እንደሱ ቁንቡርስ የሆነ ፊት አልፈልግም። አንቺ ዜጥ ጥሩ ነበረ። በእናትሽ አያስቀማልች። ረሀሙ፣ ረሀሙ ቁንቡርስ ነው። እንደምትመስሉ ሸፈነሸዋል በስልኳ ሸፍነዋለች ፊቷን። አው እውነት ነው። መቶ ስልሳ ስምንት ፎሎወር ካለሽ እውነትም አህያ ነው ማለት ነው። ለምን እንዴት? መቶ ስልሳ ስምንት ማለት እኮ የሰፈር ሰው ራሱ ፎሎ ታስደርግ አይሞላ ይዙርሽ። አሰሚት ነበርኩ ስጨቃጨቅ ነበር መንገድ ያረጉልሻል ያረጉልሻል። ስለዚህ አሁን ለነገ ሰውን ፈልግ። ትንሽ ቆይቼ እልክልሻለሁ እዚሁ። እኚህ ግን ስመጣ በኋላ እንዲያቀርቅረሽ እንዳላገኘሽ እንዳላገኝሽ ወደ ኋላ ዞረሽ እሺ። አሁን ጋይስ የምር ሲሬስ ቶክ ነው የማወራችሁ። አሁን ነገ ካሜራማን ቀጠር ያለው ከእንግዲህ የማደርገው ምንድን ነው? በየቀኑ ስበላ የምግብ ቤት እንትን አንዳንድ ሴት በየቀኑ መብላት ያልቻሉ ሴቶችን ስጋብዝ ቪዲዮ ሰርቼ ለቃሉ። ስለዚህ መብላት የምትፈልጉና መልኬ ጥሩ ነው ያላችሁ ሴቶች አሁን ገስት ላኩልኝ። ፊታችሁን አይቼ ወስናለሁ። ሌላ ደግሞ ጎን ለጎን ኖ እኛ ጋር መጥተ ሪቪው አርግልን፣ ምግባችንን፣ እናወራለን፣ እንደራደራለን። ምግባችንን ሪቪው አርግልን መተ የአንተ ፕሮግራም ተካፋይ መሆን እንፈልጋለን የምትሉ ምግብ ቤቶች ወር የሆነ ቤቶች ካላችሁ ጻፉልኝ ከታች። ከዛ ነገር ከአንዱ ጋር መጥቼ ገመግምላቸዋለሁ ማለት ነው። ፕሮፌሽናል በሆነው ወይም እስከቅርብ አንድ ወር ሁለት ወር ለምሰራው ነገር ትልቅ ዲስካውንት አለ። በዲስካውንት ነው የምንሰራው፣ ግን መጀመሪያ ምንድነው፣ ምግብ ቤቶቹን ባይኖሩም ሴቶቹ መኖር አለባቸው። ሴቶቹን ደግሞ እንዴት እንደምና ቆንጆ ያልሆነ እንዳይገባ የሚያደርግ መስፈርት ቢኖር ቲክቶክ ላይ አሪፍ ነው፣ ግን ይሁን ላኩ። ዝም ብላችሁ ላኩ። ከዛም በኋላ አይቻችሁ ወስናለው። እኔ በጀት ስለ በጀትን እስከተወሰነ ሰዓት አሪፍ አሪፍ ቦታ ሄደን ነው ምንለው። ግን መጀመሪያ ይሄ ነገር ቫይራል እንዲወጣ ቆንጆ ፊት ያላችሁ፣ ደና ፊት ያላችሁ፣ ደና ፊት የሌላችሁ ከሆን አትላኩ። ደና ፊት የሌላችሁ ከሆን አትላኩ። ደና ፊት ያላችሁ ኔትወርካችሁ ማይሰራ ሰዎች ደግሞ አትላኩ። አዲስ አበባ ያሉ ናችሁ ማትላኩ። ወደ ክፍለ ሀገር ስንሄድ እናሳውቃችኋለን። ሰላም እንዴት ነህ አለን አለ እንዴ ነሽ? ማን ልበል? ስምሽን? ፍርዶስ እባላለሁ። ፍርዶስ ከየት ነው? አዲስ አበባ ነሽ? መጀመ ያልኩትን ነገር ሰምተሻል? ፍርዶስ ምንድነው ያልከው? ግማሽ ላይ ነው የገባት። ፊታችሁ የሚያምር ሴቶች ብቻ ግቡ። ለፕሮሞሽን ተፈልጎ ነው። ኦኬ እና እኔ ይደብራለሁ። ቪዲዮ ስታበሪ ነው አማቃ ውስጥ ያብሪ። እሺ ከስተመር የሚያሸሽ መልክ ያላችሁ ሰዎች እዛው ለወንድ እስቲ ትንሽ ቆይ። ይሄ ነገር እንትን የእርዳታ ተሰራ ማልቀስ ችላል። ሽግር የለ ይሻል። ሮባ አታምርም አታምርም። ሮባ እስቲ አብሪ። ፍርዶስ ወይ ቆይ፣ ሂጃብ አለበስኩም ነበር። ሽ ለበሽሽ ሂጃብ እኮ እንዴት እንደሚያምርባችሁ አደራ ፊታችሁ ማያምር ማስታወቂያ ታበላሹብኝ። ያላችሁ አትግቡ ገስት ላይ እሺ። ላስወጣሽ ነው ፍርዶስ። እዚህ ጋር እኮ ለትልቅ ቢዝነስ ዓላማ ነው ለፕሮሞሽን የተቀመጠ ነው። ልጅ አላት ይኑራት፣ ልጅ ያላቸው ነው መደጎ የሚፈልገው። ልጅ ያላቸው ቆንጆ ሴቶችም ካሉ እኔ የምፈልገው ምንድን ነው? ትመጣላችሁ፣ አብራችሁን በልታችሁ፣ ማስታወቂያውን ሰርታችሁ መሄድ ነው። እናንተም ፊታችሁ ቫይራል ይወጣል፣ እኔም ማስታወቂያ ይንሰራለሁ፣ ድርጅቱም ተመጋቢ ይመጣዋል፣ ፍርዱስ ሚዩት ሚዩት ነሽ ይሄ ከስተመር ያርቃለ ይሄ ፊት አይ ፍርድ ውስጥ ጀማሪ ፕሮሞሽን ስለሆን አይሆንም ፍርድ ውስጥ አይሆንም አይሆንም መልክሽ አይሆንም እረፍት አድርጊ መልክሽ አይሆንም እንደነገርኳችሁ ነው ገና ጀማሪ ስለሆንኩኝ አሁን ለማስታወቅ ነው ለማስታወቅ አሁን ነገ ሲሄድ ቫይራል ሊወጣ የሚችል ፊት ያላችሁ ቆንጆ የሆናችሁ ነገ ነው የምንጀምረው። ማስታወቂያው ነው ነገ፣ የጾም ቤት እናስተዋውቃለን። ወንድ ነው ይሄ፣ ወንድ ነው ወይ ሴት ነሽ? እና የቢዝነስ ስራ ኮን ያዝ ነው። ቶሎ ቶሎ አታወሪም ሊል ኔትወርኬን እንዲ እያስተካከልኩ መልሼ ልግባ እንደ እሺ። ግን መልክሽ የማያምር ከሆነ አትግቢ። ፎቶን ያይ ይሆናል። ፎቶሽ አሪፍ ነው። ፎቶሽ አሪፍ ስለሆነ ነው ያስገባሽ። እሺ፣ አስተካክል ይልክላሉ መልሼ። እሺ፣ እኔ እናተሽ አቹ እኔ ማስታወቂያ እንሰራለሁ። ድርጅቱን ማስታወቂያ ይሰራለታል በትንሽ ዋጋ፣ እናንተም ደግሞ ሞዴል ቲቲ፣ እንዴት ነሽ? ደህና ነህ? እንዴት ነህ? አለ ያቀረብኩት ሀሳብ ሰምተሽዋል? አክቹሊ፣ በደንብ አልሰማውም ግን፣ ክሊር ታደርግልኛል እሺ፣ እኔ አራት መቶ ሺህ ፎሎወር መድረሴን አስመልክቶ አዲስ የጀመርኩት ፕሮጀክት አለ። ምንድነው ፕሮጀክቱ? በየቀኑ የሚበላውን ምግብ ሪቪው ሰራለሁ፣ ወይዘር ድርጅቶቹ ከፈሉኝም አልከፈሉኝም ማለት ነው። እስከተወሰነ ሰዓት እስከ ሳምንት ምናምን ያሉ ድርጅቶች ወረፋ ይዘዋል። ከዛ በኋላ ያለው ይከፍላሉ ብዬ ተስፋ አረጋለሁ። ስለዚህ እዛ ቦታ